በፓሪስ ዳይመንድ ሊግ ዛሬ ምሽት ኢትዮጵያውያን ለአሸናፊነት ይጠበቃሉ። በውድድር ዓመቱ ስምንተኛ ከተማ በሆነችው የፈረንሳይዋ መዲና ፓሪስ ኢትዮጵያውያን አትሌቶች በሶስት እርቀቶች ይሳተፋሉ። በወንዶች አምስት ሺህ ሜትር አምስት ኢትዮጵያውያን አትሌቶች ይሳተፋሉ። በርቀቱ አራተኛውን ፈጣን ሰዓት ያለው ዮሚፍ ቀጀልቻ ደግሞ ለአሸናፊነት ቅድመ ግምቱን አግኝቷል። አትሌት መዝገቡ ስሜ፣ ሳሙኤል ተፈራ፣ አዲሱ ይሁኔ ና ገመቹ ዲዳ ምሽት በውድድሩ የሚጠበቁ ሌሎች ኢትዮጵያውያን ናቸው። በሴቶች ሶስት ሺህ ሜትር መሰናክል ደግሞ አትሌት ሲምቦ አለማየሁና ና ሎሚ ሙለታ ከኬንያውያኑ የርቀቱ መሪ ፌዝ ቸሪዮቲች ጋር የሚያደርጉት ፍክክር ይጠበቃል። በሴቶች አንድ ሺ አምስት መቶ ሜትር ደግሞ ሁለተኛውን ፈጣን ሰዓት ማስመዝገብ የቻለችው ወርቅ አየሎም ከኬንያና ና የእንግሊዝ አትሌቶች ጋር የምታደርገው ፍክክር ይጠበቃል። ወርቅነሽ መሰለ፣ ነጻነት ጉደታና ሳሮን በርሄ ምሽት በርቀቱ የሚጠበቁ ሌሎች ኢትዮጵያውያን አትሌቶች ናቸው። አራተኛ ቀኑ ላይ በደረሰው ስድስተኛው መላ የኢትዮጵያ ጨዋታ በዛሬ ዕለት የብስክሌት ውድድርን ጨምሮ በውሃ ዋና የተለያዩ የፍጻሜ ውድድሮች የተደረጉ ሲሆን በመረብ ኳስ የምድብ ጨዋታ ኦሮሚያ አማራ ክልልን ሶስት ለዜሮ አሸንፏል። በ10 ሺህ ሜትር ወንዶች ደግሞ ኦሮሚያ የወርቅና የብር ሜዳሊያን ሲያሸንፍ ትግራይ የነሐስ ሜዳሊያ ባለቤት ሆኗል። ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። ባልደረባችን ተመስገን አለባቸው ከጅማ ስቱዲዮ በቀጥታ መስመር ላይ ይገኛል። ተመስገን እንደምናምሽታል። እንግዲህ በዛሬው ዕለት ደግሞ የመላ ኢትዮጵያ ጨዋታዎች ቀጥለው የቮሊቦል እንደዚሁም የብስክሌት ሌሎችም በርከት ያሉ ውድድሮች የፍጻሜያቸውን አግኝተዋል። የዛሬ ቀን ውሎ ምን ይመስላል? እሱ መረጃዎች እስኪያደርሰን አመሰግናለሁ ሀብታሙ። አንተም ተመልካቾችም እንዴት አምሽታችኋል? ቀደም ሲል እንዳነሳው እንግዲህ ስድስተኛው የመላው ኢትዮጵያ ጨዋታ ዛሬ አራተኛ ቀኑ ላይ ነው የሚገኘው። የተለያዩ ውድድሮች ናቸው በፍጻሜ የተከናወኑት። ከዚህ መካከል ረፋድ ላይ በወንዶች 10 ሺ ሜትር የፍጻሜ መርሐ ግብር የተከናወነ ሲሆን የኦሮሚያ ክልልን የወከሉ አትሌቶች አንደኛና ሁለተኛ ደረጃን ይዘው አጠናቀው የወርቅና የብር ሜዳሊያን ሲያሸንፉ የትግራይ ክልል አትሌት ደግሞ የነሐስ ሜዳሊያ የተሸለመበትን የመጀመሪያ የፍጻሜ ውድድር ተመ አመልክተናል የአትሌቲክስ ውድድር በነገራችን ላይ ዛሬ ነው የጀመረው። ነገም እንዲሁ የፍጻሜ መርሐ ግብሮች ቀጥለ የሚከናወኑ ነው የሚሆነው ማለት ነው። የብዙ ደጋፊዎችን ትኩረት ስቦ የነበረው የብስክሌት ውድድር ሌላኛው ዛሬ ፍጻሜ ካገኙ ውድድሮች መካከል ይጠቀሳል። 120 ኪሎ ሜትር በሸፈነው ና 11 ዙሮች በነበሩት ውድድር እንግዲህ አራት ክልሎች ና እንዲሁ ሁለት ከተማ አስተዳደሮች ተሳትፎ አድርገዋል። በዚህ ውድድር ላይ 50 ብስክሌተኞች ነበሩ ተሳትፎ ያደረጉት በግል በነበረው ውጤት የትግራይ ክልላት አትሌቶች በቀዳሚነት ይህንን ውድድር አጠናቀዋል። የብርና የወርቅና የብር ሜዳሊያንም ጭምር ነው ማሸነፍ የቻሉት። በቡድን ስንመለከት የትግራይ ክልል የቡድን አጠቃላይ አሸናፊ ሲሆን፣ የአዲስ አበባ ከተማ አስተዳደር ሁለተኛ፣ እንዲሁም ኦሮሚያ ክልል ሶስተኛ ደረጃን በመያዝ አጠናቋል። ብዙ ደጋፊዎች ነበሩ ይህንን የብስክሌት የፍጻሜ ውድድር የተመለከቱት። እንግዲህ 11 ዙሮች፣ በተለይ በአንድ ዙር 11 ኪሎ ሜትር ነበር ሲያካልሉ የነበሩት። አጠቃላይ በሰዓት የነበራቸውን የኪሎ ሜትር ሽፋ ሽፋን ከተመለከተን ሀብታሙ 45 ኪሎ ሜትር ነው በአንድ ሰዓት መጋለብ የቻሉት አጠቃላይ 120 ኪሎ ሜትር ለማጠናቀቅም 3 ሰዓት ከ10 ደቂቃ ፈጅቶባቸዋል። እስከ መጨረሻው የነበረው በተለይ በሶስት ብስክሌተኞች መካከል የነበረው ፍክክር ጠንካራ መሆኑን የተመለከት ነው። አብዛኛውን ዙር እንግዲህ አጀብ ብለው እርስ በርስ እየተጠባበቁ ነበር ውድድራቸውን ሲያከናውኑ የነበሩት። ነገር ግን ውድድሩ ይጠናቀቅ ሁለት ዙር ሲቀር የትግራይ አትሌቶች ብስክሌተኞች እንዲሁ ከድሬዳዋና ከ አዲስ አበባ ከተማ አስተዳደር ብስክሌተኞች ጋር እልህ አስጨራሽ ፉክክር ካደረጉ በኋላ ሁለት የትግራይ ክልል ብስክሌተኞች የወርቅና የብር ሜዳሊያን ሲያሸንፉ እንዲሁ የአዲስ አበባ ከተማ አስተዳደር ደግሞ የነሐስ ሜዳሊያ ማሸነፍ ችሏል። በቡድንም በነበረው ውጤት የትግራይ ክልል በቀዳሚነት ሲያጠናቅቅ፣ የአዲስ አበባ ከተማና ኦሮሚያ ደግሞ ቀጣይ ደረጃን ይዘው አጠናቀዋል። ዛሬ ብዙ የፍጻሜ ውድድር የተከናወነው በውሃ ዋና ነበር። በዚህም እንግዲህ በተለያዩ ዘርፎች የአማራ ክልልና የአዲስ አበባ ከተማ አስተዳደር የወርቅ ሜዳሊያዎችን በብዛት የወሰዱበት ሆኖ ተመልክተናል። በነገራችን ላይ የጅማ ዩኒቨርሲቲ ካዘጋጃቸው የመወዳደሪያ ቦታዎች መካከል በዚህ በስድስተኛው የመላ ኢትዮጵያ ጨዋታ የውሃ ዋና ገንዳ ይጠቀሳል። እጅግ ምቹ በሆነ መልኩ የተሰናዳ ስለመሆኑ ከአትሌቶቹ ወይም ከዋናተኞቹ ጋር በነበረን ቆይታ አንስተዋል። በዚህም እንግዲህ በ200 ሜትር በዋናነት በተደረገ ውድድር የአማራ ክልል አትሌቶች በወንዶች አንደኛ እና ሁለተኛ ወጥተው የወርቅና የብር ሜዳሊያን ሲያሸንፉ የኦሮሚያ ዋናተኛ ሶስተኛ ደረጃን በመያዝ አጠናቋል። በሴቶች አዲስ አበባ አንደኛና ሁለተኛ ደረጃን ይዞ አጠናቀው እንግዲህ የወርቅና የብር ሜዳሊያ አሸናፊ ሲሆን የአማራ ክልል ዋናተኛ ደግሞ ሶስተኛ ደረጃን ይዛ በማጠናቀቅ የነሐስ ሜዳሊያ ተሸላሚ ሆናለች። በ1500 ሜትር በወንዶች የአማራ ክልል አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዞ አጠናቀው ለውድድሩ የተዘጋጁ ሶስቱንም ሜዳሊያዎች ግላቸው አድርገዋል። በሴቶች ደግሞ አማራ አንደኛና ሁለተኛ ሆነው የወርቅና የብር ሜዳሊያ ሲያሸንፉ የአዲስ አበባ ከተማ ተወዳዳሪ ደግሞ ሶስተኛ ደረጃን ይዛ አጠናቃ የነሐስ ሜዳሊያ ተሸላሚ ሆናለች። በ50 ሜትር ነፃ ቀዘፋ በወንዶች አማራ ክልል የወርቅ ሜዳሊያ ዳግም ያገኘበት ውድድር ሆኗል። በዚህ በውሃ ዋና ውድድር ቀደም ሲል በመግቢያ እንዳነሳሁትም እንግዲህ በተለይ የአማራ ክልል እና የአዲስ አበባ ከተማ አስተዳደር በዋናተኞች ናቸው፣ ተራ በተራ ዛሬ ማሸነፍ የቻሉት። በሴቶች ደግሞ የአዲስ አበባ ከተማ አስተዳደር ዋናተኞች አንደኛና ሁለተኛ ደረጃን በመያዝ አጠናቋል። በ100 ሜትር ደረቅ ቀዘፋ በወንዶች አማራ ክልል የወርቅና እንዲሁ የነሐስ ሜዳሊያ ሲያሸንፍ ኦሮሚያ ክልል ደግሞ የብር ሜዳሊያን ማሸነፍ ችሏል። በሴቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ያጠናቀቁት የአዲስ አበባ ከተማ አስተዳደር ስፖርተኞች ሆነዋል። ከዚህ ባሻገር ዛሬ የተደረገው የፍጻሜ ውድድር በፓ አማራ ለምፒክ በዲስከስ ውርወራ በወንዶች ኦሮሚያ አንደኛና ሁለተኛ በመውጣት የወርቅና የብር ሜዳሊያ ሲያሸንፍ፣ ሲዳማ ክልል እንዲሁ የነሐስ ሜዳሊያ አሸናፊ መሆን ችሏል። ጦር ውርወራ በወንዶች ኦሮሚያ አንደኛ፣ አማራ ሁለተኛ፣ እንዲሁም ሌላኛው የኦሮሚያ ክልል ተወዳዳሪ ደግሞ ሶስተኛ ደረጃን በመያዝ አጠናቋል። በሴቶች በነበረው የአዲስ አበባ ከተማ በቀዳሚነት ሲያጠናቀቅ የኦሮሚያ ክልል ስፖርተኞች ደግሞ ሁለተኛና ሶስተኛ ደረጃን ይዘው ውድድራቸውን አጠናቀው የብርና የናስ ሜዳሊያ አግኝተዋል። ዛሬ ሌላኛው ውድድር በመረብ ኳስ ነበር የተከናወነው። ትናንት በምድብ የመጀመሪያ ጨዋታ ተደርጎ ዛሬ ሁለተኛ ቀን የመረብ ኳስ ጨዋታ ሲከናወን አማራ ክልል ከኦሮሚያ ያደረጉትን ጨዋታ የኦሮሚያ ክልል 3 ለ0 በሆነ ውጤት አሸንፏል። ትናንትም የመጀመሪያ የምድብ ጨዋታውን እንዲሁ በአሸናፊነት ማጠናቀቁ ይታወቃል። ትናንት የአማራ ክልል ማዕከላዊ ኢትዮጵያን ማሸነፉ የሚታወስ ነው። ኦሮሚያ ክልል ደግሞ የትግራይ ክልል ነበር 3 ለዜሮ ማሸነፍ የቻለው ሁለተኛው ጨዋታ በዚሁ በመረብ ኳስ በማዕከላዊ ኢትዮጵያ እና በትግራይ ክልል መካከል ተደርጎ በማዕከላዊ ኢትዮጵያ አሸናፊነት ነው የተጠናቀቀው። ሀብታሙ በነገ ውለት በአትሌቲክስ የ10 ሺ ሜትር የሴቶች ፍጻሜ ይጠበ በቃል ጠዋት ሁለት ሰዓት ከ35 ላይ ነው በጅማ ዩኒቨርሲቲ ስታዲየም የሚከናወነው። ከዚህ ባሻገር በ800 ሜትር በወንድም በሴትም የፍጻሜ መርሃ ግብር እንደሚከናወን ለነገ ወይም በአምስተኛው ቀን ከሚከናወኑ መርሃ ግብሮች መካከል በአትሌቲክሱ ዘርፍ ትልቅ ግምት ያገኙ ውድድሮች ሆነዋል። የሴቶች 10 ሺ እና የወንድና የሴቶች የ800 ሜትር የፍጻሜ መርሃ ግብር ባልደረባችን ተመስገን አለባቸው ከጅማ የኤቢሲ ስቱዲዮ በቀጥታ መስመራችን ላይ የተገኝተ ስላደረስከን መረጃ እጅግ አድርገን እናመሰግናለን። ምሽት ሁለት ሰዓት በኢቲቪ መዝናኛ ቻናል ደግሞ ሌሎች ተጨማሪ መረጃዎችን የምታደርሰን ይሆናል። መልካም ጊዜ ይሆንልን። ወደ ሌሎች ጉዳዮቻችን እናልፋለን። በዓለም የክለቦች ዋንጫ ሁለተኛ የምድብ ጨዋታ ቸልሲ ከፍላሚንጎ፣ እንደዚሁም ባየር ሙኒክ ከቦካ ጁኒየር ዛሬ ምሽት የሚያደርጓቸው ጨዋታዎች ይጠበቃሉ። ነጻነት ጫን ያሉት ተጨማሪ ዘገባ አዘጋጅቷል። የዓለም ክለቦች ዋንጫ ዛሬ ምሽትና ሌሊት አራት መርሃ ግብሮችን በማስተናገድ ሲቀጥል በታሪኩ ለመጀመሪያ ና ለመጨረሻ ጊዜ በ221 የመድረኩን ዋንጫ ማሳካት የቻለው የእንግሊዙ ክለብ ቼልሲ ለፍጻሜ ደርሶ ዋንጫ ከተነጠቀው የብራዚሉ ፍላሚንጎ የምድብ ሁለተኛ ጨዋታውን ያደርጋል። በምድብ አራት ስር የሚገኙት ሁለቱ ክለቦች በቅዳሜ ጨዋታቸው ቼልሲ ኤል ኤ ጋላክሲን፣ ፍላሚንጎ ኤስፐራንሴን በተመሳሳይ የ2 ለ0 ውጤት መርታታቸው ይታወሳል። በኔቶና ፈርናንዴስ ግቦች የመጀመሪያ ጨዋታውን በድል የተወጣው ቼልሲ ዛሬ ብራዚሉ ጠንካራው ክለብ ፍላሚንጎ ከባድ ፉክክር ይገጥመዋል ተብሎ ይጠበቃል። ምንም እንኳን ፍላሚንጎ እንደ ኮሮንቲያንስ ና ሳው ፖሎ የመድረኩን ዋንጫ ማሳካት ባይችልም በ2019 ለፍጻሜ ደርሶ በሊቨርፑል አንድ ለዜሮ ከተረታ በኋላም ዳግም በጠንካራ ቁመናው የቀረበ ይመስላል። ሁለቱ ክለቦች ከ27 ዓመታት በፊት በወዳጅነት ጨዋታ ከተገናኙ በኋላ በሚያደርጉት የመጀመሪያ የነጥብ ጨዋታ ቼልሲ በበላይነት የማጠናቀቅ ቅድመ ግምት ቢያገኝም በቀላሉ ይህንን ያደርጋል ተብሎ አይጠበቅም ፍላሚንጎ በባለፉ ዘጠኝ ጨዋታዎች ሽንፈት አለማስተናገድ ና በብራዚል ሴሪያ ከ20 ጨዋታዎች በአንዱ ብቻ መሸነፉ ጥንካሬውን ያመለክታል። በጨዋታው የቀድሞ የቸልሲ ተጫዋቾች የአሁኑ የፍላሚንጎ አሰልጣኝ ፊሊፔ ሊዊስ እና አዲሱ የክለቡ ፈራሚ ጆርጊኒዮ ሰማያዊዎቹን በተቃራኒነት ይገጥማሉ። ምሽት አራት ሰዓት በሚደረገው ጨዋታ የቸልሲው አዲሱ ፈራሚ ሊያም ዴላፕ በቋሚነት የመሰለፍ እድል እንዳለው ሲነገር ዌስሊ ፎፋና በጉዳት ከጨዋታው ውጪ ነው። ማርክ ኩኩሪያ ዛሬ ከተሰለፈ በአመቱ 50 ጨዋታዎችን ያደረ ያደረገ የክለቡ ብቸኛው ተጫዋች ይሆናል። በብራዚሉ ክለብ በኩል አሌክሳንድሮ ከጉዳት መልስ የመጀመሪያ ጨዋታውን ያደርጋል ተብሎም ይጠበቃል። በምድቡ በሚደረገው ሌላኛው ጨዋታ ሁለቱ ተሸናፊ ክለቦች ሎስ አንጀለስ እና ኤስፕራንስ ዴ ቱኒዝ ለሊቱ ሰባት ሰዓት እርስ በርስ ይገናኛሉ። የአሜሪካው ክለብ አንጋፋ ተጫዋቾችን ኦጎሎሪስንና ኦሊቬ ዢሩን የመሳሰሉ ተጫዋቾችን በመያዝ ለመጀመሪያው ድል ወደ ሜዳ ሲገባ የአፍሪካው ተወካይ ኤስፕራንሴም ለሶስት ነጥብ ይፋ ለማል ተብሎ ይጠበቃል። ቀደም ብሎ በሚደረገው የምድብ ሶስት ጨዋታ ቤኔፊካ ካቻ ውጤት ማግስት አስር ግቦችን ካስተናገደው ኦክላንድ ሲቲ ምሽት አንድ ሰዓት ይጫወታል። በመጀመሪያው ጨዋታው ከቦካ ጁኒየርስ ጋር ሁለታቻ የተለያየው ቤኔፊካ ዛሬ በበርካታ ግቦች ታጅቦ ያሸንፋል በሚል ቅድመ ግምቱን አግኝተዋል። በርካታ ተጫዋቾቹ በተለያዩ የስራ መስኮች ላይ የተሰማሩ ቢሆንም በእግር ኳሱም እስከ መጨረሻው ለመታገል መዘጋጀቱን ኦክላንድ ሲቲ በአሰልጣኙ በኩል አሳውቋል። በምድቡና በዕለቱ ተጠባቂው መርሃ ግብር ሌሊት 10 ሰዓት በባይር ሙኒክና በቦካ ጁኒየርስ መካከል ይደረጋል። ሁለቱ ክለቦች ከ24 ዓመታት በኋላ የሚገናኙ ሲሆን በ100 ዓመታት ውስጥ ደግሞ ለአራተኛ ጊዜ የሚገናኙበት መድረክ ነው። የቪንሴንት ኮምፓኒ ቡድን በ ሃያ ሃያ የመድረኩን ዋንጫ ለመጀመሪያ ጊዜ ካሳካ በኋላ ለሁለተኛው ጥሩ ጅምር አድርጓል። ክለቡ ዛሬ ሶስት ነጥብ ካሳካም ወደ ቀጣይ ዙር ማለፉን ያረጋግጣል። ይሁንና በሌሊቱ ጨዋታ የአርጀንቲናው ክለብ የመጀመሪያ ድሉ ለማግኘት ወደ ሜዳ እንደመግባቱ ጨዋታው ከባድ ፉክክር ያስተናግዳል ተብሎ እንዲጠበቅ አድርጎታል። ተመልካቾች፣ ለኢቲቪ 57 የተዘጋጁ የስፖርት ዘገባዎች ተጠናቀዋል። ስለተከታተላችሁ እናመሰግናለን። በያላችሁበት ሰናይ ጊዜን ተመኘ።